ለራስህም ለሌላውም ስትል ሰይጣንህን ፈተህ አትልቀቅ። እንዴት ሰነበትክልኝ ወዳጄ? ሰላም ሰንብተሃል? ሰሙንህንስ እንዴት አሳለፍከው? የጊዜ ነገርስ አላስገረመህም? ትላንትና ችቦ አስረን ደመራ ለኩሰን፣ እዮሐ አበባዬ እያልን የንፍሮ ምንቸት ውጣ የገንፎ ምንቸት ግባ ብለን እሳት የዘለልንበት ማርጀቱ ላይቀር አዲስ እያን ስናንቆላጵሰው የነበረው መስከረም በምን ፍጥነት እንደተምዘገዘገ ሳይታወቅ እነሆ ሰኔ ላይ ደርሶልሃል። ሰኔም በጋውን ከክረምት ሊያጨባብጥ ጠርዙን እየታከከ መሆኑን ልብ በል። እናም ወዳጄ ገና ነው ስትል ለሞኝ ሰኔ በጋው ነው ይሉ ተረት እንዳይደርስብህ በቆምክበት ጊዜ ላይ ጊዜው የሚፈልገውን ትክክለኛ ነገር አድርገህለት ወደሚቀጥለው ሸኘው። ትናንት እሁድ ምን ሆንክ ብለህ ብትጠይቀኝ ይህንን ሆኜ ብዬ ልመልስልህ በማልችለው ምክንያት ማልጄ የተነስቼ ፍጥጥ ስል ቆይ ለምን ወጣ አልልም ብዬልህ ራሱን እሁድን የሚያስመስለኝ አንድ ለእናቱ ቱታይ ለብሼ ወክ ወጣሁልህ። ወዴት እግሬ ወደ መራኝ እና በውስጤ የሆነ ያልሆነውን እያልጎመጎምኩ ስጓዝ ያነቃኝ ድንገት የሰማሁት ከፍ ያለ የሰዎች ውካታ ነበር። ምንድን ነው ብዬ ለማጣራት ቆም ስል ሁካታው እየጨመረ እየጨመረ ከወደ ውስጥ ካለው ቅያስ ወደ አስፋልት ወጣለ። ትልልቅ ሰዎች፣ ጎልማሶች፣ ወጣቶች፣ ሴቶች የሰው አይነት ያውካካል። ሁሉም በየፊናው ትናጋ ውስጥ ይበጠስ ሲጫጫኋል እንጂ ምን እየተባባለ እንደሆነ ምን ገጥሞት እንደሆነ የሚጠቁም አንዳች ነገር የለም። ብቻ ሁሉ ብስጩና ጨዋይ ነው። ከዚህማ ቶሎ ግሪያው ጭኝ ነው ብዬ ልሄድ ስል ከውካታው መሃል እማማ ድባቤ ሰውን ሁሉ በመቋሚያቸው እየገፉና ገለል እያደረጉ ባለ በሌላ ኃይላቸው እየጣሱ ሲወጡ ተመለከትኳቸው። እንዴ እማማ ድባቤ እዚህ ምን ይሰራሉ? ምን ጉድ ነው እሱ? አልኩና እሳቸው ሳያስተውሉኝ ወደ እኔ ሲመጡ እኔ አይቻቸው ወደ እሳቸው ስትጠጋ፣ አንተ አንተ ደግሞ እዚህ ያለ ስፍራ ምን ታደርጋለህ? ማናም ትቶ ነው የጣለ? ሂድ ተመለሱ እያለሁ አንተ ምንደሆነ ምን አገባህና ሲሉኝ ግራ እየተጋባሁ እንዴ ምንጉድ ነው ማማ ድባቤ አልኳቸው። ምንጉድ መሆኑን ማን ያውቃል ብለህ ዝም ብሎ ይካነታል እንጂ አሉና እኔም በእጃቸው እንደማገድ ብለው ወደኋላ ዞር በማለት በመቋሚያቸው ወደሚያወካካው ሰው እያመላከቱና ነጠላቸውን እያወናጨፉ ቃል ለምድር ለሰማይ፣ ከዚህ በኋላ እናንተም የእኔ አይደላችሁ፣ እኔም የእናንተ አይደለሁ። እንዴ ሰው በሰንበቱ የሰይጣን ፈረስ ይጋልባል በሩፋኤል እንዴ ቤተ ክርስቲያን ተሳልመን የመጣ ነው እዚህ የመጣ ነው፣ ስብሰባ አለ ጉዳይ አለ ተብለን ነው እንጂ ረብሻና ጠብ ልናይ ነው እንዴ? ሲሉ ምንድን ነው ማማ ድባቤ፣ ምን ተፈጥሮ ነው ከማን ጋር ተጣልቶ ነው አልኳቸው። ይልካ አንተማ እነዚህ አምጥቶ የጣለ አስማት ነው የሰይጣን ፈረስ። አይ እኔ ወክ ወጥቼ ከመቼ ወዲህ ነው ደግሞ አንተ ወክ ዋቄ የሆንከው? አንተንም ሰይጣን ተሸክሞ አምጥቶ ጥሎ እንጂ አረማ መድባቤ፣ እኔ አሁን ትሄዳለህ አትሄድም? እርሶስ? እኔማ ሄድኩ፣ በቃ ሄድኩ። ና ዘይገር ማለት ሰውዬ፣ ወቸው ጉድ! ስማ፣ ይልቅ ሳልፈነዳብህ ያችን እንትንህን ጥራና ቤቴ እንጂ በዚህ ትንፋሽማ መሀል ጠላፊ ሰፈር ጉድ ሆንብሃለሁ። መሳቂያ መሳለቂያ እንዳልሆንበት እ ቶሎ በል ይችን ነገር ማለት ታክሲ እረ ተው ልጅ፣ ዛሬ እንኳን ሳይነግር ስማኝ ተው ግን ማማድባቤ፣ ከዚች ችዚ ነገርኩ እኮ፣ ምትኬ አሁን ምንም ወሬ ምንም ነገር አልፈልግም። ውስጤ እየፈላ ነው፣ እየተንተከተከ ነው፣ እንደ ብንትን ንሳልልብህ ቤቴ አልኩ ቤቴ ውሰደ ልጅ ቤቴ። እሺ እሺ አልኩና ስልክ ደወልኩ። ትራንስፖርታችንም ካሰብነው ፈጥና መጣች። ማማድባቤ እንዳሉት አንዲት ቃል ትንፍስ ሳይሉ በጸጥታ ግቢያችን ደርሰን ከታክሲ ወርደን ስንገባ፣ ምትኬ ወረቀላቡ አሉኝ። አቤት ማማድባቤ አንዳንዱን ቀን እንዲህ ያደርገዋል። ልጄ አብዳ ሳብዳሃል። ምን ታደርገዋለህ? ግን ምን ሆኖ ምን ተፈጥሮ ነው ማማድባቤ? እስቲ ተወይ ልጄ፣ እስቲ ልግባ፣ ልብሴ ልቀይር። በንዴቴ ጋለፊቴንም በኋላ ቅዝቅዝና በኋላ እናዋጋለን። ዞር ዞር ብለህና ዞር ዞር ወዴት እሱንማን የምናውቅልሃለሁ ራስህ ወቀው እንጂ ከሌለህም አረፍ ብለህ ሰዓትህን ቈጥረህና ሲሉኝ፣ እየሳኩ እሽማማ ደባቤ፣ አሁን ግን እርስዎ ይረጋጉ አልኳቸውና እሳቸውም ዞር ብለው የሹፈት ፈገግታቸውን እያጎረሱኝ ወደሽ ነው ገጣ ቤት ንጉሥ ትመርቂ አለች፣ ናፈቁ ወድጄ ነው የምረጋጋው እያሉ ወደ ቤት ዘለቁ። የተፈጠረውና የሆነው ነገር በደንብ ስላልገባኝ የወሬ ስሜቴ ከልክ በላይ ተነቃቅቷል። እናም ሳልፈጥን የቀረው አልመሰለኝም። ግማሽ ሰዓት አካባቢ ይሆን ይመስለኛል፣ ፈራ ተባያልኩ በራቸውን ሳንኳኳ እገባ፣ ወሬ ቀለቡ ና ና ሲሉኝ እየገባሁ፣ ቸኩዬ መጣሁ እንዴ ማማ ድባቤ አልኳቸው። ቅድም የነበረው የንዴት ፊታቸውን ከልብሳቸው ጋር አውጥተው የጣሉት ይመስል የወትሮ አማማ ድባቤ ተመልሰዋል። ኧረ፣ አልቸኮልክም ና ተቀመጥ፣ ና አሉኝ። አሁን ተረጋግተዋል አይደል? ባልረጋጋዬ ትደርሳለሁ። ካበደው ጋር አብዶ ከመቅረት መመለስ አይሻልም ብለህ እንዴ? በጣም እንጂ ተመለስኳ። አረ፣ ደግ አድርገዋል። ግን ምን ሆኖ ያ ሁሉ ሰው እንዲያ የሚተራምሰ የነበረው ማማ ድባቤ? አረ፣ ተወኝ ልጄ፣ ይገርማል እኮ የነዋሪ ስብሰባ አለ ማንም እንዳይቀር ብለው በወረቀት ጠርተውን አክብረን ተገኝተን እየተነጋገርን እንዳለን እኮ ነው ድንገት ከአንድ ጥግ ላይ ጧ የሚል ድምፅ የተሰማው። ምንድን ነው ሽጉጥ? ኧረ የምን ሽጉጥ አመጣህ፣ ጥፊ እንጂ ተደባድበው። ልነግርህም አይደል ጧ የሚለውን ጥፊ ሰምቼ ዞር ስልልህ ከምን ው ምን እንደሆነ ፈጣሪ አቃል። አንድ ጥግ ላይ ሁለት ሴቶች ጠጉር ለጠጉር ተናጭተው እየተሰናዘሩ ይጓተታሉ። እነሱ ሲጓተቱ ከዚህም ከዚያም እየተነሳ ገላጋዩም አጋዡም እየሆነ ሲረባረብ፣ ማን ማንን ይጎትት ማን ከማን ይጣላ ሳይታወቅ ይናረትልህ። ገባህ? ይናረትልህ ማለት ድብድብ እንግዲያሳ። አሳ ከአንድ በኩል ወንበሩ ሲንኳኳ፣ በሌላ በኩል ልብሱ ሲተረተር ሲንጣጣ፣ እንዲች ነችና ድባቤ ያልኩልህና እኔ እናትህ፣ ምን የሞኝ ነው ተነስቼው ልቅ ኧረ ደግ አድርገዋል፣ ምኑ ይታወቃል። ታዲያ ግን ቆይ የድብድቡ መነሻ ምን ሆነ ለምን ናገርኩ እኮ። እዚያ መሃል ብገባ መች ተርፋለሁ? ምን አገባኝ ብዬ አቅሜና ውቄት እየወጣ አሁን እያልኩ ብቻ አሁን ከመጣውን ናፈቁ ደውላ ስትነግረኝ አወዳደቃችን በጣም ያሳዝናል ልጄ። ምን ሆኖ ተባለ መነሻው ታወቀ። በሽክሽክታ የተነሳ ጠብ ነው አሉ። በሽክሽክታ ማለት በስብሰባ መሃል ሁለት ሴቶች ቀስ እያሉ ሲያንሾካሽኩ ይቆዩልህና አሉ አንደኛዋ ድንገት ተነስታ የአንደኛዋን ጆሮ ግንድ በጥፊ ማናጋት። ከመሬት ተነስታ አለ ምክንያት ከመሬት ማለም ትነሳለች? በጆሮዋ የሆነ ነገር ብላት ይሆናል እንጂ ምን ብላት ይሆን? በሹክሹክታ የተባባሉትን ማነሱ ያውቃሉ? እንጂ ድንገት እኮ ነው ጥፊ የቀመሰችው። የዛችን ጸጉር ይዛ ስነጭልህ ምንጭቅ ብሎ እጇ ላይ ዊጓ እና ያቺ ደግሞ የምንተፍረቷን ትዘልና የዛችን የራሷን ጸጉር ይዛልል ትለቅ ነው። በዛ መሀል ገላጋይ በገላጋይ ላይ አጋዥ ባጋዥ ላይ የተደረበ ጠቡ የሁለቱ ሴቶች መሆኑ ቀረልህና ሁሉም በአገኘ አገኘው ልዞ እናርት ልገባ እንጂ ቺ በጣም ይገርማል። እንዴት አለ ምክንያት እዚህ ሁሉ ይደረሳል? ያውም የስብሰባ አዳራሽ ውስጥ አንተ ሞኝነ ልጄ አጅሬ ሰርስሮ ከገባና ህባይ ካገኘ እንኳን ስብሰባ አዳራሽ፣ ሌላስ የተከበረ ቦታ ቢሆን ምን ያገተው ይመስልሃል? አጅሬ ማለት አንድ ታሪክ አለ። ታውቀዋለህ? የምን ታሪክ? አህያው ዛፍ ላይ ታስሮ ነበር አሉ። የምን አያ? የአንዱ ገበሬ። እሺ። እና አጅሬ አድብቶ ይመጣልህና አህያውን ከታሰረበት ፈቶ መልቀቅ ማን ነው? አጅሬ ደገሙት እኮ ማው አድባቤ፣ አንተ አጅሬ ጠፍቶ ነው ልታደርቀኝ? ሰይጣን። እሺ፣ አይኔ። አይ ያውም ለካ ታስሮራ ብሎበት ኑሯል። ሲፈታ እየሮጠ አቅራቢያው አገኘው ሽምብራ ማሳ ይገባልህና ሽምብራውን አፈር ከድቤ ማስጋጥ። ሰው አልነበረም? ምን ሰው ይኖራል። ድንገት የባለ ማሽላ ገበሬ ሚስት ብቅ ስትልልህ አህያ ሆዬ ማሳቸውን እንዳሆን አድርጎታል። በንዴት ትጦፍልህና ወደ ቤት ገብታ የተሰቀለውን የባሏን ጠመንጃ አንስታ በጥይት አህያውን እና፣ የጥይት ድምፅ የሰማው ጎረቤት ይወጣልሃል። አህያው ተከንችሯል እኮ ይልልህና እሱም በንዴት ጡፎ ወደ ቤት ይገባና የገበሬውን ሚስት በጥይት እንቺ፣ ቅመሽ እንዴ ቆይ እንጂ ገና ምን ሰምተህ እሺ የሟች ባል ሲመጣ የሚስቱ መርዶ ማን አባቱ ነው ሚስቴን ቢል ያጎረቤቱ መሆኑን ይሰማል እንደ ጦፈ ቤቱ ገብቶ ሚስቱ ያማሸችበትን ጠመንጃ አንስቶ ያህያውን ባለቤት ይቀመስልህ በጥይት እንዴ እና በዚህ በበቃስ! የአህያ ባለቤት ደግሞ ባሏ አይኗ ስር ሲሞት ልጆቿን ጠራችና፣ የአባታቸው እንደም እንዲበቀሉ የአባታቸው ገዳይ ጎጆ ቤት ላይ እሳት እንዲለኩሱ ማዘዝ። ልጆቹም አመሻሽ ላይ እናታቸው ያዘዘቻቸውን ፈጽመው የጎረቤታቸውን ጎጆ በሳት አጋይተው አንጀታቸውን ቅቤ ማጠጣት። አረ በጣም የሚገርም ነገር ነው። እነሱ አቃጥለው ሲመለሱልህ ለካ ያ ሰው ያው ገበሬው አጋጣሚ ቤቱ አልነበረምና የሆነውን ሲመለከት እንዳቃጠላችሁኝ ይልልህና የአህያውን ባለቤት ሚስትና ልጆቹን በጥይት አቃጥሎ እያቅራራ ሊሸፍት መንገድ ሲጀምር ማን ቢያገኘው ጥሩ ነው? መንገድ ላይ ማን ናገኘው? አጅሬ ደግሞ አሁንም አጅሬ ማነው በለኝና፣ ሩፋዬ ላይ ለመለኘው ይህም ቡና ላይህ ላይ ነው የምደፋው። ምትኬ አራ ልሎትም ሰይጣን አይደል እኮ እና ሰውየው ሰይጣኑን እንዳገኘው ጠመንጃው ወደ እሱ እያዞረ ስማ፣ ይሄ ሁሉ መከራ በአንድ ቀን እንዴት ይወርዳል? ይሄ ያንተ ሥራ መሆን አለበት ሲለው፣ አጅሬ ረጋ አብሎ ፈገግልና ወንድም የሙትን የምንም አልሠራሁም። አህያውን ብቻ ነው የፈታሁት። በእኔ አታሳቡ። እናንተ ናችሁ የውስጣችሁን ሰይጣን የፈታችሁት። አለስሜ ስም አትስጡኝ። ሁሉንም ያረጋችሁት ራሳችሁ ናችሁ አይላቸውም። ምነዝም አልክ? አልገባህም እንዴ? አረ በጣም ገብቶኛል። ማማ ድባቤ ገርሞኝ ኮ ነው። እናልህ እነዚያም ሴቶች ሰው እንዳይሰማ ብለው በሹክሹክታ ሲያወሩ ለካ የየውስጣቸውን ሰይጣኖች ፈተዋቸው ኑሮ ጠቡ ከእነሱ አልፎ የድፍን ቀበሌ ጠብ ሆኖ አረፈላ አሁንማ ሁሉም ተለቃቅመው ገብተዋል አሉ ምን ዋጋ አለው እነሱ ቢታሰሩ ፈተው በለቀቁት ሰይጣን የተነሳ ስንት ሰው ከተራኮተና ቂም ከተቋጠረ በኋላ ምን ሊጠቅም የአገሩን መከራ ሁሉ እንዲህ ነው የሆነው ልጄ በእያ ውስጡ ቀልቦ ያሰባውን ሰይጣን እየፈታ ሁር እያለ አገር ይበጠብጣል። ባላወቅ ነው ባልገባን ጉዳይ ከጀርባው እያሰለፈ ቅርሻቱን ተፍቶ ያስተፋናል። ይገርማል። ማማ ደባቢ፣ እንደው ግን ምን ይሻላል? ምን ይሻለናል? በደህናው ቀን መስሚያ ጥጥ ትሉ የለም እንዴ? አለቦታው ከምትጠቀሙበት እሱና አለዚህ ጊዜ መሽረጥ እያረጉ በለው ሲልህ መስሚያ ጥጥ ማለት አይመስልህም ሲሉኝ ነገራቸው ሁሉ በጣም አስገርሞኝ፣ ኧረ በጣም ልክኖት ማማደባቤ አልኳቸውም። ወዳጄ የማማደባቤ ነገር አይገርምህም? የችግራችን ሁሉ መነሻ ያበሳችን ሁሉ መጀመሪያ ከየትም የመጣ ከየትም የተጀመረ ሳይሆን ማስተዋል ባነሰው አስተሳሰብ በውስጣችን ኮትኩተን ያሳደግነው ክፋት፣ ምቀኝነት፣ ጥላቻ፣ ስግብግብነትና ዘረኝነት የመሳሰሉትን የተሸከመውን ስሜት ያላንዳች ጥንቃቄ ከየውስጣችን እየፈታን በመልቀቅ የተፈጠረ አበሳ ነው። ከዚህ ስር የሰደደ በሽታ ለመውጣት ቆም ብሎ ማሰብ፣ ከየውስጣችን አሙለጭልጮ ሊወጣ የሚታገለውን ክፉ መንፈስ ማሰር፣ በውስጣችን ማምከንና ልባችንን ለፍቅር ለአንድነት፣ ለሰላምና ሆደ ሰፊነት መክፈት እንጂ ያለ ገደብ ጥፋት ይፈጸም ዘንድ ፈተን የምንለቅበት ጊዜ አይደለም። ለራስህም ለሌላውም ስትል ሰይጣንህን በዘፈቀደ ፈተህ አትልቀቀው እያሉ ነው። ገብቶሃል አደል? እኔ ገብቶኛል። አንተም ቢገባህ ነው የሚሻለው ወዳጄ። በልቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር